በእስር ላይ የሚገኙ የቀድሞ ሰላም ሚኒስትር ዴት አቶ ታዬ ደንዳያ ዛሬ ፍርድ ቤት ቀረቡ። አቶ ታዬ ህገ ወጥ የጦር መሳሪያ መያዝ፣ ጠላትን ማገዝና በጉልበት ህገ መንግስት ለመናድ ከሚሰሩ ቡድን ጋር በመተባበር ምሉት ወንጀሎች ነው ተጠርጥሮ የታሰሩት ስሉ የህግ ጥበቃቸው አቶ አበራ ንጉስ ለሚዲያ ገልጸዋል። አቶ ታዬ ደንዳ ተጠርጥሮ በተከሰሱበት ወንጀል በዋስ መብቱ ከተለቀቁ ከተወሰነ ወራት በኋላ ደግም ግንቦት 25 ቀን 2017 ዓ.ም ታስሮ በክሊንቶ ማረሚያ ቤት ይገኛሉ። በተጠረጠሩበት ወንጀሎች የመጨረሻ ውሳኔ ለመስጠት ልደታ ፌዴራል ከፍተኛ ፍርድ ቤት ፀረ ሽብር ችሎት ሐምሌ 30 ቀን 2017 ዓ.ም ቀጠሮ ሰጥቶ ነበር። ያቶ ታዬ መዝገብ ተመርምሮ ዛሬ ውሳኔ ለመስጠት ቢቀጠርም ፍርድ ቤቱ በተደራራቢ ሰዎች መዝገቡን አጣርቶ ውሳኔ ለመስጠት ጊዜ አለማግኘቱን ገልጾ ተለዋጭ ቀጠሮ ገልጿል። በዛሬው ችሎት ከሳሽ አቃቤ ሕግ እንዳልቀረበ ቀረበ ጠበቃቸው አቶ አበራ ተናግሯል። የአቶ ታዬ ደንደአ ጠበቃቷ አበራ ንጉስ በደንበኛቸው ከዚህ ቀደም ታስሮ ባሉበት የሰብአዊ መብት ጥሰቶች እንደደረሰባቸው ለፍርድ ቤቷ አቤቱታ አቅርቦ በጉዳዩ ላይ ትዕዛዝ አለመስጠቱን እንዲሁም ከሁለት ወር ቆይታ በኋላ መዝገባቸው ተመረምሮ አለማለቁ ቅር እንዳሰኛቸው ለችሎቱ ማስረዳታቸውን ገልጸዋል። ሆኖም የፌዴራል ልደታ ከፍተኛ ፍርድ ቤት ዘረሽብር ወንጀል ችሎት ውሳኔ ለመስጠት ለጥቅምት 24 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲሉ አቶ አበራ ንጉስ ለሚዲያ ተናግረዋል። አቶ ታዬ ደንደአ እንግዲህ እስካሁን ድረስ እስር ላይ እንደሚገኙ ጀምረም ነው። ከዚህ በፊት እንግዲህ መንግስት ላይ ከፍተኛና ብርቱ ትችት አቅርበዋል። ከዛም በማለፍ ደግሞ በሽብር ወንጀል ተጠርጥረዋል ተብሎ ነበረ። በእሳቱ እንግዲህ ሰላማዊ ሰልፍ ሰላማዊ ሰልፍ በአዲስ አበባ ስጠራ ለምን ሰልፉ ተከለከለ በማለትም መንግስት ጋር ከፍተኛ ባለሥልጣን ሆኖ እንዴት መንግስት ጋር ሙግት ይፈጥራሉ? ተልእኮ አላቸው በምልም ነው መንግስት ለእስር የዳረጋቸው ምንም ነው እንግዲህ በመንግስት በኩል የወጡት መረጃዎች የሚያሳዩ ተሳቸው ደግሞ አይ አይተገፍቻለሁ የራሴ እውነት አለኝ በማለት የሚያሰት አየ ደጋፊ በአሁኑ ሰዓትም አያሌ ኢትዮጵያኖችም ከፊሉ ደግሞ የመንግስት ደጋፊ እንደሆነ ይታወቃል። በዛ ዙሪያ እንግዲህ በተነሳው ውዝግብም ነው ወደ እስር ቤት ልገቡ የቻሉት እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ከሚኪታ ቦረም ፎይን ቻናል ሰብስክራይብ በማድረግ ወቅታዊ አጫጭር መረጃ ያገኙ። ሰላም ቆዩልኝ።